አራርሶ የዛሬን አትለፊ፣ በቃ ንገሪው። አይገን መናገር እሱም ቢያሳጣኝ እኔ ግን አይመስለኝም። ላው ሳሚ፣ ወይ የሆነ ነገር ልነግርህ ብዬ እኮ ምንድን ነው ሳሚ፣ አርሴማ ትወድሃለች።

ባልሽ መጣ፣ ይዙ መጣ። በቃ ካሊብ እዙ እንደምታስበው አይደለም። እንዴት ነው ያሰብኩት? ሊስመኝ እንደዛ ልነበረ እኔም አላውቅም። አጋጣሚ አንቺ የሱ ስሜት አይገባሽም። እኔ ግን የወንድ ስሜት ይገባኛል። ይቅርታ። ከባልሽና ከጓደኛሽ መምረት ሳይኖርብሽ አይቀርም። መቼ ሴ ስተትን አትለኝ። ምን ለማድረግ እየሞከርክ ነው? ስተት አይደለም ና ልታጣለ ነው ጓደኛሽ እንደሆን እንኳቃለሁ፣ ግን ከዚህ በላይ እንድንሆን እንፈልጋለሁ። ከመቼ ጀምሮ ቆይቷል? እኔ ከዚህ በላይ ፍቅሬን መደበቅ አልችልም። እኔ እኮ ጓደኛ ነኝ። እኔ ደግሞ አፈቅርሻለሁ። ይቅርታዬን መስማት አልችልም።

ላበስን ምጣቴን ያሰብ ነው ልኩ ተሳካለ። ሲጂ ባልከኝ መንገድ ሄጄ ድል ገጠመኝ። የኔ ሚስት በለኛ፣ ብርታቴ፣ በለኛ፣ ጎበዝ ነሽ በለኛ፣ በለኛ። ብቻ እኮ መኖር ደክሞኛል። አደራህን ለጣበቅ ብኝ እንጂ እውነት ናፍቀኛል። ጠረን ናፍቆኛል፣ ሳቀ ናፍቆኛል አብረን አልነበር ያቀደ አንተ አልነበር፣ ከበረታኝ፣ ና ና ግማሪን ሳመኝ፣ ጎበዝ በለኛ፣ ተነስ፣ ተነሳ ተነሳ ተነሳ፣ እንደ ንግስት እጄን ሳመኝ፣ ትቼያለሽ በለኛ፣ ተነስ፣ ጨረቃዬ በለኝ፣ ተነስ፣ ታሽን ምሱል ከማን ተነስ፣ ናፍቅሽ፣ ተነስ እባክህን ተነስ። ያው አደረግነው እኮ ተሳካ እኮ ተነስ፣ እባክህን፣ እባክህን አባቴ ተነስ።

ይኸው ይወደኛል ብለሽ የምትጨቀጭቂኝ ባልሽ ይኸው ከእህትሽ ጋር አንተ ከሃዲ ወይ ራሳችሁን ቻሉ እፋተኛ ነበርኩ ማለት አረ እህቴ እንደምታስቢው አይደለም እማስበው የነበረውም አንቺ እህቴ እሱ በቅርብ ያገባኛል ብዬ የማስበው ባሌ ነበር የእኔ ፍቅር እንደምወድሽ ታውቂያለሽ የምር እንደምታስበው አይደለም ዝም በይ ውሸታም እህቴ እኔን አታምኚኝም ዝም በይ አንቺ ጓደኞች ሁሉ አግብተው ቀለበት ስጠብቅ አንተ ከእህቴ ጋር ሆነ ሁለቴ ገደልክኝ አንተ ያማከርከኝን አድርገው እንጂ አሁንና እንደዚህ መንገድ ላይ አላሰብኩትም ነበር በእናትሽ ያበደልኩሽን ገንዘብ ቻ እስኪ እራስሽ በዝብዘሽን፣ ቀለበት እየጠበቅሽ ነው። ጋድ ሄልፕ። ወይኔ ያደረገው አንተ ጤነኛል። እኔ እኮ ካሌብ ነኝ።

ለምን መጣ? አይዲሽን ጥለሽ ነው? አመሰግናለሁ። ምንም አይደል ፍቅር። አመሰግናለሁ። በቃ አው በቃ። ያሁላ ህልማችንስ፣ ያሁላ ፍቅራችንስ፣ በቃ ይሄ ነበር። አንድ ጫማ ከጠበበ ትጥለዋለህ እንጂ ደግሞ ለማድረግ አትታገልም። ማለት አልገባኝም። ይረፍዳል እንጂ ቆይቶ ይገባሃል። ለማንኛውም ራስን ጠብቅ። የምወደውን ሰው ሳጣው የራሴን ስቀርብቼ እህህን እያልኩ ኮግን አንተ መቼም ሸከማክቶኝ ከብዶኝ፣ ራሴ ከብዶኝ፣ ራሴ የራሳችን ነገር ኑሮን አብረን መኖር አንችልም። በእኛ ገንዘብ። አዎ በአባትሽ ገንዘብ ግን አይሆን። የአባት ገንዘብ ማለት የእኔ ገንዘብ እንደሆነ ታውቃለህ። እኔ አልቀበለውም። ምን ያመጻድቀሃል? ስራ ፈተ ቤት አደረግ የተቀመጥከው እና ሥራ ብፈታ እንችን አስቸገርኩሽ። እሺ፣ በዚህ ሰዓት እኔ ካቀረብኩልህ አማራጭ ውጪ የተሻለ አማራጭ አለ? እንደምቸኩሽ ነገር ይሻላል። ቢ ጠፍታ ጠፍታ ርቃ ሰንበታ ስፈልጋት ግን ለማታ ደንገት ትመጣና ከቤቴ ፍቅሬነት ትላለች። እቺ ወቺ የኔ ነች የኔ ነች ልና

አናግሪና ማናገር ካልፈለግኩስ በግድ ታናግሪኛለሽ። በግድ ካላናግርኩስ እመታሻለሁ እማ ጥፍሻለሁ። ልጅነትን ካልጨረስክ ሂድና ጭቃ ጠፍ ጥፍ እሺ ብዙ እንዳት ሽሶ ባልሽ ከቤት ወጥቶ ሁለት ቀን ካደረ ብዙ ሳታወሪ፣ አንቺ ደግሞ ወጥተሽ አራት ቀን እደሪ። በዚህ ተበሳሽቶ ባል አስር ቢጠጣ፣ አንቺ ሀያ ጠጭ፣ የፈለገው ይምጣ። ገንዘብሽን ተካፍለሽ ያኔ ውጭ ካለሽ የቤት የንቁልፍ እንጂ ጠብቂኝ ቁጭ ብለሽ ከዛማ አባይ ማዶ ያለው በሬ ያዘው ገበሬ